ወይ ጉድ ወይ ጉድ! የዘንድሮ ወንዶች፣ ከዚህ በኋላ በቃ ልጅን ተሸክማለች። ከዚህ በኋላ የተኛ ወንድ ሊታይ አይችልም። ከዚህ በኋላ እርጉዝነሽ ብለ ብሮ ምንሽ ነው? ሆ ጉድ ነው። እንኳን እኔ አሁን ዘንድሮ እኔ የማያገባው ወንድ ምን አይነት ወንድ መሰላችሁ? ቤተሰቦች እግዚአብሔር ምስክሬ የሆኔ በቃ ሴትን እንደዛ በቃ ሴቶችም አይቶ ማይቀ ነው እኔ ይሄ ወንድ ቢያገኝሽ ይሄ ወንድ አግኝቼ ባያወራስ ብሎ ማያስበው በቃ ሰው ራሱ ማያስበው ወንድ ምስኪን፣ የሆነ ወንድ ነው ማግባት የሚፈልገው። እኔ አስረግዞኝ ቤት ላይ አስቀምጦ እንደ ውሻ ቤት እንዲጠብቅ ቤት ላይ አስቀምጦ እሱ ሊዞር ገደል ነው የሚገባው፣ ገደል ማለት ነው። ሰላም ሰላም! ውድና የተከበራችሁ ውድ ቻናል ቤተሰብ እንዴት ናችሁ? ደና ናችሁ? አለ እግዚአብሔር። መስኪን እንዴት ነው የዛሬ ፀብ ማለት ነው። አብርሺ፣ የብራዘር ምን ይሄ ነው? ለምን አስሬ ድራማ ይሆንም? ለምን አስሬ ምንም እንደፈለግ ቢዶ ልትሰራት ይችላል? ሩታ፣ የራይ ማለት የተሸከመችው የአንተ ልጅ ነው እኮ ብራዘር። ምን ይሄ ነው? ተው እንጂ፣ እንደ ሲራሮ ይሁን ይሽ። ለምንድነው የለሴ ልጅ ክብር ማይኖሬ? ምንድን ነው አንተ ምስት ማለት ው ማለት ባልና ምስት ማለት እኔ አሁን ለምሳሌ ባለ እኔ ሳይጠይቅ ምንም ሳ አይልችልም። ምክንያቱም እኔ ና እሱ አንድ አንድናን ማጠየቅ አለባት ማፍታለኝ ሁሉም ነገር ማለት ነው። ተረዳችሁኝ። አንተ እንዴት ነው? ምንም ማራ ምንም ላረግ በቃ ማድረግ ማፍታለኝ። ማፍት የለሽም እኔ ናኝ ሁሉም ነገር የሚያደርገው። ከዚህ በኋላ እርጉዝነች ምን ልታረ አችልም ብልህ ነው። አረግዛለች ብልህ ነው ብራዘር ማለሽ በቃ ከዚህ በኋላ ልጅ ልጅ ልጅ ተሸክማለች፣ ምን እንደ ማለ የማንም ወንድ ልትሆን አትችልም ብለህ ነው። አባ ተሳስተሃል ብራዘር፣ ተሳስተሃል ታው እንጂ። ወይኔ ወይኔ ወይኔ፣ የዘንድሮ ዳር። አባ ድራማ ነው እኮ የሰራህ ያለው ድራማ፣ ግን ለምስቲክ ክብር ነው እንጂ ለምስቲክ ቦታ ሰጠኝ እንጂ። አባ ምን ነው እኛ አሁን ሳናገባ ካናንተ ምን ልንማር ምንድን ነው? ምን ይማራው? እኛ እንደ እንደዛ አስረግዛችሁ እንደ ውሻ ቤት ላይ አስቀምጣችሁ የምትዞሩ ከሆነ ማት ራሱ ይቅርብኝ እንጂ። አዎ እኔ ማገባት ማልፈልግም። ቤተሰቦች እንደ እኔ አሁን እኔ አስረግዞኝ ቤት ላይ አስቀምጦ እሱ እንደፈለጋ ምዞር ከሆነ والله

ማለት ድራማ ነው የምትሰሩት አውቃለሁ ግን ስራ ነው እንዴ ለምን አስፈለገ ከሷ ጋር ወርታ ከሆነ ለምን ውሸት ታውራለ ከሷ አብረን እናገኛታለን ካልካል ከሩታ ጋር ማገኛት አለብ ደሞ እናንተ ማለት ነው ወንዶች ጭንቅላት የወረዳ ጭንቅላት ነው ያላችሁ በዛ ላይ ማለት ሄሚ እያልኩ ነው እንደው በነገራችን ላይ ቤተሰቦች የሄሚ ስም እና የብሩክ ስም ካፊ አይጠፋም እና ማቼ ማለት ነው በነገር ነገር ውስጥ ላይ ማለት ነው ማቼ ማለት ነው ገባችሁ እና ብራዘር ሲማ አንቲ ሩታ ለማስቀናት ነው ፎቶ ተነስተ ትለቃለ? ለምንድ ነው እንደ አንደ ሁለት ሰው ነገረ ነገረ አየ ምንድነ ህይወት የሚበጠብጥ ነገር አይቴ፣ ምንድ ነው በቃ አይበቃም እንዲ? አንተ ምን ይሽ ነው? ወዴት ወዴት እየትክ ነው? ታረጋግ እንጂ እንደ ከዚህ በፊት አባቴ ኩኮ ጋሽዬ መቶ ድን እናንተን ያስታረቀው አሁን ደግሞ እንደፈለክ መሆን እንደፈለኩ መሆን ይችላሉ። አንቺ አያገባሽም፣ አይመለከትሽም፣ ህይወቴ እንደፈለኩ መሆን ይችላሉ አልኩኮ። ዋት ዋይ ብራዘር፣ እንዴ ተው እንጂ አስብበት። አባት ቆም ብለ ማለት ነው እንዴ። ለሴት ልጅ ደግሞ ክብር ነው ሬ። የተሸከማችሁ ያንተ ልጅ ነው እንጂ የሌላ ወንድ ልጅ አይደለም። አይገርምህም እንዴ ምንድነው? ክብር ነው ሬ እንጂ ምስት ናት እኮ።

ሌላ ምስቲን ቤት ላይ አስቀምጥ። አንተ ደግሞ ፎቶ የሌላ ሰው ጋር እየሳቅ ፎቶ ተነስተህ ትፈወስጣለህ፣ ግን ድራማ ነው እሺ ኦኬ። ግን ማለት ለሩታ ክብር ኖር ብራዘር። የምር አብርሽ ከአንተ ማን ጠብቆ ነገር ነው ያየሁትን ዛሬ ማለት ነው። በዛ ላይ ምስት ክንያት አያገባትም፣ አያገባሽም እያልክ ነው አያገባሽም፣ እንደፈለግኩ ሊሆን ይችላሉ። እንደ ወደት ወደት አካሄድ እንደ አነጋገር አስተካክል እንጂ እንዴ ምንድን ነው እናንተ? ከናንተ እኛ ግን ምን ነው የምንማራው? ቤተሰቦች፣ እኛ እኮ ዝም ብለን እንከተላለን እንጂ። አሁን ሰዎች እኮ ተበላሽቶ ሜዳ ላይ አለ ማለት ነው። ሰዎች ታቃላችሁ። እና ያው እነሱ ምን ምን ነው ነው በቃ ጥፌ ማማራ አለብን። ያስፈልጋል ጥፌ ስለ ጥፌ ማለት ትምህርቱንም ተምረን ጨርሰንም ሁሉም ነገር በቃ ማወቅ አለብን ማለት ነው። ምክንያቱም ያስፈልጋል። አዎ ያስፈልጋል። አንድ አንድ ቦታ ላይ ጥፍ የሚያስፈልጉ ቦታ ስላለ ስለዚህ እሱን እንማራለን። ሶ ሌላ ነገር ማ ለምስቴክ ብር ለለ እንደዚህ አይነት ነገር እንደዚህ የወረዳ አስተሳሰብ የወረዳ እኔ ብቻ ነኝ እኔ እንደፈለኩ ሊሆን እኔ እንደፈለኩ እንደፈለኩ ይራመድ፣ እንደፈለኩ ይግባ፣ እንደፈለኩ ይወጣ ይወጣሉኝ አያገባሽም ይባል ነገር ላይ ካም ዳውን ብራዘር፣ ኖ ጉድ እንደ እንደዛ አይደለም። ቆይ ቆይ ታረጋ ሰከንድ ይበል እንጂ ሰከንድ ማለት አለበት። እንደ ሰከንድ ብለህ አስብ እንጂ አባቴ። እንደ ወዴት ወዴት ነው ቤተሰቡ? ቆይ ይገርሞኛል። ይዛሬ አብሪሽ እንዴት እንዴት ነው ያለው አባት? ለሩታ እውነት አላት። እውነት ስነግራችሁ የምር ሩታ እውነት አለሽ ነው እንጂ እንዴ፣ እውነትን በጥፊ ማታሽ አለ እንካን እንካን ማታሽ እንዶ ያስፋል ለጋለን ካን አውራሩ ራሱ በጣም ሊከደለ ጉድ ጉድ ነው እንካን

ሰው እንጂ ምንድን ነው አላ፣ ማለት እርጉዝ ለች። ምን ውሸት ነው እንደ እርጉዝ ነው ያለችው፣ ልጅቷ እርጉዝ ናት እኮ። ምንድን ነው አክብራት እንጂ፣ ልጅ ነው እኮ የተሸከመችው። እንደ እኔ እኮ አንቺ እንደዚህ የሚታወሪ ምን አገባሽ ልትሉ ትችላላችሁ ኮመንት ላይ ምናልባት። አምሶሪ ግን የወላችሁ ማለት የተሸከመችው ልጅ ስለሆነ ማክበር አለበት። ካላስ እንደ ምንድን ነው ነገሩ ወዴት ወዴት ነው ረ፣ ቤተሰቦች ገርሞኛል። እኔ በነገራችን ላይ በየቦቱ ሚዲያ ደግሞ ሰሞኑን ደግሞ ተባጥብጠዋል። በቃ ቲክቶክ እንደዛው ዩቱብ እንደዛው፣ ይህ በጥበጣቸው የሚበጥብጥ ነገር ማለት ነው። ገዳል ግቡ ማንሽም ማለት ነው። በጣም ምን ነው የደበረኝ